እንኳን በሰላም አደረሳችሁ፣ የተከበራችሁ የወላይታ ቴሌቪዥን ተከታታዮች። እንግዲህ በኢትዮጵያ ደረጃ የመስቀል በዓል በኦርቶዶክስ እምነት ተከታዮች ዘንድ በድምቀት የሚከበር ነው። ዛሬ እኛ የምንገኘው በአረካ ከተማ ነው። በአረካ ከተማ እንግዲህ የደመራ በዓልም በድምቀት ይከበራል። እንደምትመለከቱት ከጀርባችሁ የደመራ በዓል ተዘጋጅቷል ይከበራል በአረካ ከተማ ይቃጠላል። የእምነቱ ተከታዮችን በአንድ በአንድነት መተው ለማክበር ተዘጋጅተዋል። በአረካ ከተማ ያለው የደመራ በዓል ምን ይመስላል የሚለውን እናስቀኛችኋለን ማለት ነው። እስከ መጨረሻ ከኛ ጋር እሺ። እናመሰግናለን፣ ስለ ፈቃደኝነትዎ። ስሞትም አለ እናኑ ተወጋ እባላለሁ። ከልብ እናመሰግናለን። እንግዲህ ዛሬ ደመራ በዓሉ ምን ይመስላል ሲያዩት ያለው ነገር ከድሮ ጋር ሲነጻጸር ድባቡ ምን ይመስላል? ድባቡ እጅግ በጣም ጥሩ ነው። ሕዝበ ክርስቲያን እንደሚታዩ ለብሶ ደምቆ አምሮ በዓላችንን በጣም እያከበርን ነው። በጣም በደስታ እያከበርን ነው። ሕዝብን በነቅስ ወጥቷል። እጅግ በጣም ደስ ይላል። ድባቡ ከድሮ ጋር ሲነጻጸር እንደው እንዴት ነው የዘንድሮው ለየት የሚያደርገው ነገር አለ ምንድን ነው? ዘንድሮ የምናከብረው መስቀል በዓል ከሕዳሴ ግድባችን ጋር አብሮ ተያይዞ የመጣ ስለሆነ እጅግ በጣም ደስ ይለኛል። ሁለት በዓል እንደምናከብር ነው ማስበው በጣም ደስ ይላል። ብዙ ምዕመን ተሰብስበዋል። ወጣቶች በተለይ በዝማሬ አገልግሎት አባቶች፣ እናቶች፣ ህጻናት ጭምር በጣም ለየት ባለ ሁኔታ ነው ዛሬ የተሰበሰቡት። በጣም ደስ ይላል ድባቡ። ድሮ እንግዲህ እርስዎ ወጣት እያሉ ማለት እንችላለን ያለው አንድነት፣ ትስስር፣ መጠያየቁ ደመራ እንደዚህ ሲበራ ያለው ድባብ ሲታወስና አሁን ያለው ሲነጻጸር እንደው ምን ይመስላል? በእርግጥ ያን ጊዜም ያው የምንቀራረብ ወጣቶች ፍቅር አለን፣ ካሁን የተሻለ ፍቅር አለን። ነገር ግን አሁን ሰው ወንጌልን በስፋት ከመማሩ የተነሳ ብዙ ሚመን እዚ እንግዲህ ያው የመስቀልን በዓል ሲያከብሩ ሰዎች በፍቅር ነው የመስቀል ፍቅር አለን እና በዛው ይሄው እንግዲህ እንደሚታዩ ይሄ ብዙ ሰው ትርጉሙን አውቆ ነው። ምስጥሩ ገብቷቸው ነው ይህን ያክል ሕዝብ የተሰበሰበው። ዝም ብሎ አይደለም። እና ከበፊቱ ድሮ ይህን ያክል ሰው አልነበረም። ይሄን ያክል ሰው ለደመራ በዓል ይሄን ያክል ሰው አይደለም የሚመጣው። የተወሰኑ ሚመናት ነው። አሁን ግን ይሄ ሁሉ ይሄን ያክል በስፋት የተሰባሰበው ምስጥሩ ገብቷቸው ነው። አብሮነትን ሲያስቡ እንግዲህ በዓላት ሲደርሱ አብሮነት ምባል አብሮ መጠጣት፣ መጫወት፣ ጎረቤት ከጎረቤት ጋር መጠራራት አለ። አሁን ድሮ ካለው ጋር አሁን ያለውን ሲያዩት ምን ይመስላል? እንደገና በጣም ታድሷል። አሁን እንግዲህ እንደ ወላይታው ባህል ሁላችንም ያለንን ተካፍለን ለሌለው ያለው ለሌለው እየሰጠ አብረን ነው የምናከብረው። የሌሉትንም ወደ ኋላ እንጥልም፣ አንድ ላይ ነው የምናከብረው። በፊቱ በጣም አሁን እየተሻሻለ ባህላችንም ራሱ ቤተክርስቲያናችንም ራሱ እያደገ ነው መጣ። አሁን ከልብና እናመሰግናለን። በእርሶ ዘመን እንግዲህ ትዝታዬ ነው ደመራ ሲደርስ፣ እንደው መስቀል ሲደርስ ትዝታዬ ነው የሚሉት ነገር ነው ደመራ ሲደርስ በእኛ ጊዜ ያው እንደዚሁ እንሰበሰባለን። ደመራው ከተቃጠለ በኋላ እዚህ ጋር ዙሪያ እንጨፍራለን። ከጨፈርን በኋላ ወደ ከተማ እየጨፈርን እንሄዳለን። ሆያ ሆየ ሆ፣ ሆያ ሆየ ሆ እያልን እየጨፈርን እያንዳንዱ ቤት እንገባለን። ገብተን ገንዘብ ነው የሚሰጠን። ያንን ገንዘብ ለኪሳችን ነው የምናደርገው፣ እንከፋፈላለን። አሁን ግን ወጣቶች፣ ሰንበት ትምህርት ቤት ተማሪዎች ይዘምራሉ። ዘምረው እያንዳንዱ ቤት ገብቶ ይዘምራሉ። ያገኙትን ለቤተ ክርስቲያን አገልግሎት ነው የሚያውሉት። ልዩነቱ ምንድነው? እኛ ያነ ዘምረን ያገኘነውን ገንዘብ ለራሳችን ለኪሳችን ነው የምናደርገው ተከፋፍለን፣ እንበላለን እንጠጣለን ወይም በጋራ አብረን እንበላለን እንጠጣለን እንጂ ለቤተ ክርስቲያን አገልግሎት አናውልም። አሁን ልዩነቱ ሰንበት ተማሪዎች ለቤተ ክርስቲያን አገልግሎት ነው የሚያውሉት። ከልብ እናመሰግናለን። ስምህን ማን እንበል? ስሜ ያቆን ደረጀ ደቦጭ እባላለሁ። እና የአረካ አቡነ ገብረ መንፈስ ቅዱስ አንድነት ገዳም የሰንበት ትምህርት ቤት አባል ነኝ። እናመሰግናለን። እንግዲህ እንኳን አደረሰ። በመጀመሪያ ድባቡ ምን ይመስላል? መስቀል ሲመጣ ወይም ደመራ ሲቃጠል ምንድን ነው ትዝ የሚለው? እግዚአብሔር ይመስገን፣ የዛሬው የ2018 የመስቀል በዓል በአረካ ደረጃ በደመቀ እምነታ እየተከበረ ይገኛል። ይሁም በአረካ ውስጥ ላይ ያሉ ገዳማት፣ አድባራት በአንድ ላይ ሆነው በፍቅር በአንድነት ተሳስበን የደመራውን በዓል ዝግጅት የወራት ዝግጅት አድርገን ከወጣቶች ጋር ከሊቃውንተ ቤተ ክርስቲያን ጋር ከሰንበት ትምህርት ቤት ጋር በደመቀ ሁኔታ ለማክበር ዝግጅቱን ፈጽመን በዛሬዋ ዕለት በደመቀ ሁኔታ እያከበረን እንገኛለን። ደስ ብሎናል። እንኳን አደረሰን እንኳን አደረሳችሁ ልላችሁ እወዳለሁ። እናመሰግናለን ከስሞትን ጀምር፣ መጋቤ ብርሃናት ዳዊት ደርብ የዚህ የወረዳው ቤተ ክህነት ስራ አስኪያጅ ከልብ እናመሰግናለን። የደመራ በዓል ነው እንግዲህ መስቀል በዓል ደርሷል። ደመራ በዓል እየተከበረ ነው በአረካ ከተማ። እስኪ ምን ይመስላል ድባቡን ጀምር? እንዴት ነው የጠበቁት ያክል ነው ድባቡ? በጣም ደስ የሚል ነበረ። ወጣቱም አዛውንቱም ህፃናቱም ሁሉም በነቂስ ወጥቶ በደንብ እያከበረው በዓሉም ዓለም አቀፋዊ ከመሆኑ ግን የትኛውም ሃይማኖት ሳይለይ ነው እያከበረው ያለው እና ከድባቡ አቅጣጫ ስመለከት በጣም ደስ የሚል ድባብ ነው ያለው። በጣም ከእስካሁኖቹ ዓመታት የተለየ ድባብ አለው። አንድነትን እንዴት ይገልጻሉ? ደመራ ሲደርስ እንግዲህ የሁላችንም ትዝታ ነውና አንድነትን፣ በወረዳችሁ ያለውን አንድነት መተጋገዙን እንዴት ይገልጻሉ? አንድነት ያው እንግዲህ ደመራ ማለት ደመረ አንድ አደረገ ነው የሚለው የግዝ ቃል እንደ በቤተ ክርስቲያናችን አንድ አደረገ ነው። ይሄ ምንድነው አንድነትን የሚያስተምር የሚሰብክ ነው የመጀመሪያው። ያ ማለት ደመራ አንድ አደረገ ስንል ሁሉም በአንድነት በመረዳዳት በመደጋገፍ የሚኖርበት ማለት ነው እንደ ክርስቶስ መስቀል በዓል ስናከብር በብዙ መንገድ የትኛውም ሃይማኖት የትኛውም የተቸገረውን እየረዳን የትኛውንም ሃይማኖት በመደጋገፍ በአንድነት የምናከብርበት ትልቅ በዓል ነው እና ስለ አንድነቱ በጣም ለየት ያለ እንደ ወረዳችን እንደ ከተማችን በጣም ደስ የሚል አንድነት ያለበት መሆኑን ያው ለመግለጽ እሞክራለሁ። እናመሰግናለን። እንግዲህ ደመራ የደመራ ምስጢርንና የመስቀል ቅርኝነትን ወይም አንድነትን እስቲ ገለጽ አድርገው። ደመራ ምንድን ነው? ደመራ ማለት እንግዲህ መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ያዳነበት ሊያድንበት ወይም ከመጣው ትልቁ እኛን ከወደቅንበት ወይም ከእሱ ጋር ከተጣላንበት ያስታረቀበትን የመስቀልን የክርስቶስን መስቀል ፍለጋ የተደረገ ነው። ደመራ ይህም ነቢይ እግዚአብሔር ዳዊት በመዝሙር 59 ከቁጥር አራት ላይ ለሚፈሩ ምልክትን ሰጠሃቸው ብሎ ይናገራል። ያ ቃል ማለት የሚፈሩት ክርስቶስን የሚከተሉት ለክርስቶስ የሚሆኑት ሁሉ ይድኑበት ዘንድ ከቀስት ያመልጡበት ዘንድ ከእሳት ይድኑበት ዘንድ የተሰጠ ነው። ያ ማለት ምናልባት ወደ ደመራው ስንመጣ የቆስጠንጢኖስ እናት ንግሥት ሌኒ ደመራውን የደመረችው እሷ ናት። ለምን አማኝ ነበረች ክርስቶስን የምትከተል መስቀሉን የምታምን የክርስቶስ መስቀል መልካምን እንደሚያደርግ ሙታንን እንደሚያደን እንዲሁ ለምጻምን እንደሚያነጻ ሁሉን ነገር ታይ ነበርና የጌታ የመስቀል ተቀብሮ እያለች ታዝን ትተክዝ ነበር። ሁሉም ነገር መቼም በጸሎት የማይሳካ ነገር የለምና ፈቃዱም የክርስቶስ ስለሆነ ይህን መስቀል ለማገኘት ብዙ ውጣ ውረዶችን ስትወርድ ስትገባ ልጇ ቆስጠንጢኖስ በነገሰበት ዘመን ላይ ልጅ ሆይ የጌታ መስቀል እንዲህ እንዲህ ሁኖ አይሁድ በምቀኝነት ቀብረውታልና መስቀሉን አወጣ ዘንድ ሰራዊት ወይም አጋዥ ስጠኝ አለችው። ስትለው እናቴ ሆይ ምን ችግር አለ ብሎ ሁሉን አመቻችቶ ሰጣት። ሲሰጣት ከዚህም በኋላ ወደ ደመራው ቦታ የክርስቶስ መስቀል ወደ ተቀበረበት ቦታ ስትሄድ ያገኘችው አንድ ኪራኮስ የሚባል አረጋዊ ሽማግሌ ነበር። እሱን ስትጠይቀው እኔ እዛ ሶስቱ ተራራ አካባቢ ነው ይባላል እኔ አላውቅም እያለ የሆነ ነገር ይሸፍን ነበር እና ይሸሽጋን ነበር። መጨረሻ ላይ ግን የተለያየ መንፈስ ቅዱስ ባቀበላት ሲስተም፣ ጥበብ እንደገና እዛ ላይ ነው የሚለውን ነገር እንደውም እኮ እንደዚህ ብታረጊ ይገልጽልሻል ደመራውን ደምረሽ እጣኑን ብታጨሲ ወደ ክርስቶስ ደርሶ መንበሩ ደርሶ ተመልሶ መስቀሉን ያሳይሻል፣ በሚል ይህን ሲያመለክታት ቀጥታ ይህንን ነው ያደረገችው። ከዚህም በኋላ ምንድነው ያደረገችው? አጠቃላይ ደመራውን አስደምራ ህዝቡን ሰብስባ ሁሉ ነገር አድርጋ ሰገደ ጢስ በጎለጎታ ይላል። በጎለጎታ ከክርስቶስ መንበር ደርሶ ተመልሶ እንደዚህ መስቀሉ ካለበት ላይ ነው ጢሱ የሰገደውና በዚያን ሰዓት ላይ ቀጥታ መስቀሉ ያለበትን ምልክት አግኝታለች። ኑጬቆይ ኮይ ማስካሊያ ፓውሎ ሲጋጋዳን አማኔ ታይሳኒ ጦሳ ማስካሊያ ድንቲ ወደ ዳይዳን ታይ ባካቴስ ታዴዎ ላይታኔ አቦንቻዮታና ዋኒዳ ማኖይ ማስካሊያት

እንደምታወቀው፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገር እንደ ሀገር እንድትቀጥል ሀገር በጽናት እንድትቆም ሀገር እንዳትፈርስ ሰላምን በመስበክ ፍግርን በመስበክ አንድነትን በመስበክ በመስበክ ፈርቀ ዳጅናትና ሀገርን በማስቀጠል እንደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሌሎች ሃይማኖቶችም ከዚህ ትምህርት መውሰድ ይጠበቅባቸዋል። ሌለኛው የኢትዮጵያ ኦርቶዶክስ ተዋህዶ ስርዓትን በማስተማር ትታወቃለች። አንድነትን በማስተማር ትታወቃለች። ግብረ ገብነትን በማስተማር ትታወቃለች። የኢትዮጵያን ከፍታን ነው እንጂ የግለሰቦችን ከፍታ አታስተምርም። የሀገርን ከፍታን ነው የምታስተምረው። ይህንን ደግሞ ልጆቿ ይዟ ልጆቿ ይዘው መሄድ አለባቸው። ዛሬ ደመራን ስናከብር ሁላችንም አንዳችን ለአንዳችን እናስፈልጋለን። ስለዚህ የዚህ አካባቢ ልማት የእኔ ጉዳይ ነው ብላችሁ እንደ ከዚህ በፊት እንደምንተባበረው ሁሉ እንድትተባበሩ አደራ እያልኩኝ በእኛ በኩል ያረካ ከተማ አስተዳደር እንደ ሁል ጊዜ የዚች ቤተ ክርስቲያን የዚች ሃይማኖት ጎኗ ላይ ብቻ ሳይሆን በሁሉም ቦታ ቆሞ የሚያስፈልገውን ነገር በመተባበር ሁል ጊዜ ከጎናችሁ ነን ለማለት ይህንን ለማረጋገጥ እፈልጋለሁ። በዓሉ የሰላም የፍቅር፣ የአንድነት፣ የመጠመር እንዲሆን በድጋሜ እመኛለሁ።

ሲያከብሩ አንድ የመስቀልን ፍቅር የመስቀልን ምስጥር አውቆ ነው ማክበር ያለባቸው። ደሞ የመስቀሉ ፍቅር የገባቸው ከሆኑ ቃሉን ለቃሉ ይታዘዛሉ። ቃሉ ላይ ዝም ብሎ መጨፈር፣ ዝም ብሎ መደሰት አይደለም። የተራቡትን ማብላት፣ የተቸገሩትን መጠየቅ፣ እንደዚህ የታሰሩትን መጠየቅ፣ እንደዚህ አይነት እንግዲህ በጎ ነገርን በመስራት ነው ለተቸገሩት በተቸገሩት ጎን በመሆን ነው በመርዳት ነው። መስቀልን በዓል ወይም ደመራ በዓልን ማክበር ያለባቸውና ዝም ብሎ ሆይ ሆይ ብሎ ዝም ብሎ ቤት መግባት ሳይሆን በተቻለ መጠን ከኛ በታች ያሉትን በምንም በምንም በልቶ ማደር የማይችሉትን በተቻለ መጠን ማየት መጠየቅ ነው ያለብን። ይህ በዓል የፍቅር በዓል እንደሆነ ሁሉም ወጣት ይሄን ባህል በመተሳሰብ በመከባበር በአንድነት በአማረ መልክ አንዱ ከአንዱ ጋር እየተደጋገፈ ኢትዮጵያዊ ትውፊቱን ጠብቆ ለቀጣዩም ትውልድ የሚያስተላልፍበትን መልካም መልካም የሆኑት ምግባሮችን በማሳየት ይህንን በዓል ማክበር አለበት። ንግስተ ሄሌኒ ይህንን የደመራ በዓልን የመስቀልን ፍለጋ አድርጋ የጀመረችበትን እኛው እያከበረ እንደዚህ ሁሉ ለሀገራችን ለኢትዮጵያ ለአንድነቷ ለእድገቷ፣ ለኛ ለሁላችንም አስፈላጊ የሚሆኑ ነገሮችን በአንድነት በፍቅር ማለፍ ስላለብን በአንድነት በፍቅር ማለፍ ማክበር አለብን እላለሁ። እንኳን አደረሳችሁ የምለው ማንንም ሳላይ ለመላው ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ምእመናን በሙሉ እንኳን አደረሳችሁ፣ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ አደረሰን እላለሁ። እናመሰግናለሁ። እኔም አመሰግናለሁ። እንኳን አደረሳችሁ የሚለውን መልእክት እንግዲህ ለኢትዮጵያ ህዝብ በሙሉ ለኢትዮጵያ ህዝብ በሙሉ ነው። እንግዲህ ያው ዛሬ ሌላ እምነት ተከታይ ቢሆኑ ነገ ወደ ኦርቶዶክስ ምስጢሩ ገብቷቸው ሊመለሱ ይችላሉ እና ለኢትዮጵያ ህዝብ በሙሉ በዓለምም ዙሪያ ላሉ ኦርቶዶክስ እምነት ተከታዮች እንኳን አደረሳችሁ የሚለው ከልብ እናመሰግናለን። እኔም አመሰግናለሁ። የደመራ በዓል በአረካ ከተማ እንግዲህ በደመቀ ሁኔታ ተከናውኗል ማለት ነው። እንደምታዩት በመጨረሻ ላይ እንግዲህ ወጣቶች፣ የቤተ ክርስቲያኒቱ ዘማሪዎች፣ የእምነቱ ተከታዮች በደመቀ ሁኔታ እያጠናቀቁት ነው ማለት ነው። አሁንም ለመስቀል በዓል እንኳን በሰላም አደረሳችሁ። በዓሉ የሰላም የጤና ይሁንላችሁ እንላለን። ሰላም